ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለእናንተ ይሁን፣ የተወደዳችሁ የእግዚአብሔር ልጆች ወንድማችሁ ታምራት ኃይሌ ነኝ ከለንደን። ዕብራውያን ምዕራፍ 10 ቁጥር 23ን ተመርኩዘን የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ በሚል ንዑስ ርዕስ ላለፉት አራት ቀናት የእምነት አባቶችንና የእምነት እናቶችን እያነሳን ከነሱ የሕይወት ተለምዶ ስንማር ቆይተናል። ዛሬ ደግሞ በቀን አምስት ቃሉን ጠባቂ አምላክ በሚል ይስሐቅን እናነሳና የይስሐቅን የተስፋ ቃል ኪዳን ለአባቱ ለአብርሃም የተገባውን የቃል ኪዳን መፈጸሚያ የሆነውን እርሱን ደግሞ አብረን እንማራለን። የትምህርታችን ርዕስ መገኛ የሆነው ሐሳብ ዘፍጥረት ምዕራፍ 26 ቁጥር 24 ነው። እሱን እናነብና በጸሎት አገልግሎታችንን እንከፍታለን። እንደዚህ ይነበባል። ከዚያም ወደ ቤርሳቤ ወጣ። በዚያችም ሌሊት እግዚአብሔር ተገለጠለት፣ እንዲህም አለው፦ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ከአንተ ጋር ነኝና፣ እባርክሃለሁ፣ ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ አለው ይላል። አባታችን እግዚአብሔር አምላካችን፣ ፈጣሪያችን፣ ካገኘንም ከታላቅ መርከራ ረዳታችን በዚህን ሰዓትና ጊዜ ደግሞ በፊት በምሕረት ደጅ እንቆማለን፣ በርህን እናኳኳለን፣ አንተም ትከፍትልናለህ። ከኛ ጋርም እራት ትበላለህ እንዳልከው እንደ ቃለ በደጅ ቆሜ በር አንኳኳለሁ ማንም ቢከፍትልኝ ድምፄን ሰምቶ ከእርሱ ጋር እራት እንበላለውኝ እንዳልክ ልባችንም በዚህ ሰዓትና ጊዜ እንከፍትልሃለን። ወደ እኛ ግና የቃለን ፍቺ አብራለን ሚስጥርህን ገለጽልን፣ የገባኸውን ቃል ኪዳን ልትፈጽም ታማኝውን ከአምላክ አይኖች በምድር ሁሉ የሚመለከቱ አምላክ መሆነን እንዳንዘነጋ በእምነት እንድንጸና ይህንን ጊዜና ሰዓት ወደ ማስተዋል ወደ ራስ መገለጥ ታውጣንና ታስርዳን በእምነት ታቆምን ዘንድ ጊዜና ሰዓቱን እንድትረከብ እንጸለያለን። ፈቃድህም ሆኖ ስለምታደርግልን እናመሰግንሃለን። በክርስቶስ በኢየሱስ ስም። ዘመኑ የረዘመ ቢመስልም የተስፋው ልጅ ይስሐቅ ለወላጆቹ ለአብርሃም እና ሳራ ነገሮች በማይመስሉ ሁኔታ ውስጥ እርጅና ካባውን ደርቦባቸው አበቃ ባሉበት ዕድሜ ተስፋ ተሟጦ ባለቀበት ሰዓት ምሕረቱ ባለጠጋ የሆነው አምላክ የገባላቸውን ቃል ሊፈጽም ለአብርሃምና ለሳራ በድጋሚ ሲገለጥ እናያለን። ቃል ኪዳኑ የዛሬው ዓመት እውን እንደሚሆን በድጋሚ ያረጋገጠ። አዎ እንደ ሰው ይህን እና ያንን መዝነው አስተያይተው የነገሩን ግራ አጋቢነት ወይም እንዴት ሊሆን ይችላል የሚለውን የልባቸውን ትርታ አዳምጠው ካለማመን የተነሳ ቢስቁ እግዚአብሔር በመሳቃቸው የተነሳ ቃሉ ላይፈጽም ጀርባውን ስለ እነርሱ ሲል እንዳልሰጠና ያለን ግን ለቃሉ ታማኝ የሆነው አምላክ ጊዜ ቢያልፍም፣ የእርሱ ጊዜ አያልፍም። ሰው አምላካዊውን ቃል ሊታመነው ባይችል፣ አምላክ ግን ለቃሉ ታማኝ ነው። ሳራም በአመቷ አመጣ ወንድ ልጅ ስትወልድ ነገሩ ከመገረም በላይ አስቋት ነበረና፣ ሳራ አምጣ ወለደችን የሰሙ ሁሉ ከእኔ ጋር አብረው ይሳቁ ስትል የልጇን ስም ይስሐቅ አለችው። እርሱም አደገ። በአባቱ በአብርሃም ዘመን ከሆነው ረሃብ የበለጠ በእርሱ ዘመን ስለተደገመ ወደ ፍልስጤም ወርዶ ጌራራ በተባለች ስፍራ ለመቀመጥ ተገደደ። እግዚአብሔርም በዚህ በተቀመጠበት ስፍራ ነው እንግዲህ ተገልጦለት ለአባት ለአብርሃም እንደገባሁት ቃል መሰረት፣ አንተን አበዛሃለው፣ የተቀመጥክባትን ምድር ደግሞ ሰጠሃለሁ፣ አብዝቼም እያበዛሁ ለብዙ ትውልድ አባት አረጋሃለውኝ፣ ለአባት ለአብርሃም የገባሁትንም ቃል በአንተ ውስጥ አርጌ ወደ ተፈጻሚነት አድርሰዋለውኝ የሚል ቃል የገለጸለት ወይም የተገለጠለት በዚህ ሁኔታ ውስጥ እግዚአብሔር አባታ አብርሃም ለቃሌና ለሕጌ ለስርዓቴ ታማኝ ሆኖ ጠብቆ እንደኖረ እንዲሁም አንተም ሁን ብሎ ደግሞ ሲያስጠነቅቀው እንመለከታለን። በረከቱ እንደተጠበቀ ሁሉ ለአብርሃም የተገባለት ተስፋ በልጁ በይስሐቅ በእርሱ እንደሚፈጸም እንደሚያረጋግጥለት ሁሉ በአንጻራዊው ሕይወቱ ደግሞ አዎ በሌላ ጎኖ አብርሃም ለቃሌ ለሕጌ ለስርዓቴ ታማኝ ነበረ፣ ሄዷል፣ በእምነት ጸንቷል። ልክ አንተም ደግሞ እንደሱ የበረከቱ ተካፋይ የቃል ኪዳኔ መፈጸሚያ መሆን ካስፈለገ እና ከፈለግ እንደዚሁ እንደ አባት እንደ አብርሃም በሕጌ በሥርዓቴ በቃሌ ልትጸናና ልትኖር ያስፈልግሃል ሲል ሲመክረው እናያለን። ይስሐቅም ይህንን ቃል አዳምጦ ወደ ግብፅ ከመውረድ ይልቅ በዛችው በፍልስጤም አገር በጌርጌራ ቦታን ወስዶ ጉድጓድን እያስቆፈረ ፍልስጤማውያኖች አብርሃም ከሞተ በኋላ አብርሃም ቆፍሮት የነበረውን ጉድጓድ በአፈር ደፍነዋቸው ነበርና ስሙንም አስቀርተው ነበርና የአባቱን ሌገሲ እንደገና እንዲቀጥል እነዛ የተደፈኑትን ጉድጓዶች እያስከፈተ እያስቆፈረ ስሞቻቸውንም እንደገና በነበረው በተሰጠው ስም እየሰጠ ይኖር እንደጀመረ እንመለከታለን። ታሪኩ እንደሚገልጽልን የእግዚአብሔር በረከት ከይስሐቅ ጋር ነበር እና ለአባቱ የገባለትን ቃል ኪዳን እንደገና አሁን ሕይወት አግኝቶ በበረከት አጥለቅልቆት፣ ይስሐቅም ከእግዚአብሔር ጋር እግዚአብሔርም ከይስሐቅ ጋር ነበርና በሀብት በበረከት ከሚኖሩት ነዋሪዎች ከፍልስጤማውያን ይልቅ በቁጥር እጅግ እንደበዛ እናያለን። ይስሐቅም ከእግዚአብሔር አብሮነት ከእግዚአብሔር መገኘት የተነሳ በብዙ ብልጥግና መባረኩን ቢጠየቅ የሚለው እኔ ስለሰራው ጉልበቴ አቅሜ ይህንን አመጣችልኝ የሚል አይነት ሰው አይደለም። ምክንያቱም በስደት ጊዜ ነው እግዚአብሔር የተገናኘው፣ በስደት ጊዜ ነው የአባቱን የአብርሃምን ቃል ኪዳን አስታውሶ እባርካሃለውኝ፣ አበዛሃለውኝ፣ በተቀመጥክበት ስፍራ ለብዙ ትውልድ አረጋሃለውኝ፣ ብቻ አንተ እንደ አባትህ እንደ አብርሃም በህጌ በስርዓት ሂድ ብሎ እንዳለው ይህንን ነው መልስ አድርጎ ይስሐቅ ቢጠየቅ የሚመልሰው እግዚአብሔር ከኔ ጋር ስለሆነ ነው የተባረከልኝ ሁሉ የተባረከልኝ ብሎ የሚለው ምክንያቱም እግዚአብሔር ቃሉን የሚጠብቅ አምላክ ነውና። ኢየሱስም እንደተናገረው በኪዳን ውስጥ ሲያስተምር ሰዎችን ሰማይና ምድር ቢያልፍ ይቀላቸዋል ቃሌ ከሚያልፍ ይልቅ፣ ወይም ከሕግ አንድ ነቁጣ ከምታልፍ ይልቅ ሰማይና ምድር ቢያልፉ ይቀላቸዋል ብሎ ይናገራል። ከዚህ በፊት እንደተነጋገርነው እግዚአብሔር ቃሉ ነው፣ ቃሉ ደግሞ እግዚአብሔር ነው። ማንነቱን የማይታይ አምላክነቱን ያወቅነው በቃሉ ነው። ዮሐንስ ምዕራፍ አንድ ቁጥር አንድ ላይ እንደሚናገረው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እርሱ ራሱ እግዚአብሔር ነበረ። አባትም በልጁ ዘንድ እንዳለው የሆነውን ክብሩን አየን። ሥጋ ለበሰ፣ በማዕከላችንም አደረ። ያ በኢሳይያስ ምልክትን እሰጣችኋለሁ፣ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል፣ ትርጓሚም እግዚአብሔር ከእኛ ጋር ነው የተባለው ተፈጽሞ አድጎ በናዝሬቱ ተወልዶ መልካም ነገር ከማይወጣበት ስፍራ ላይ ያደገው ኢየሱስ ስለ እግዚአብሔር ቃል ታማኝነት የገባውን ቃል ወደ ድምዳሜና ወደ ፍጻሜ ለማምጣት የሚጀግን አምላክነቱን ሲያስረዳ፣ ሰማይና ምድር በምንም ነገር ላይ ተንጠልጥሎ የሚያወጣው የሚያገባው የሚያኖረው እጁን እየዘረጋ ሕይወት ላለ ሁሉ የሚመግበው እግዚአብሔር እነሱ ቢያልፉ ይቀላቸዋል ቃሉ ከሚያልፍ ይልቅ ብሎ እንዳስተማረው እግዚአብሔር ለቃሉ ታማኝ ነው። ዘፍጥረት ምዕራፍ 17 ቁጥር 7 ቃል ኪዳኔን በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ ለአንተና ከአንተም በኋላ ለዘርህ አምላክ እሆን ዘንድ ብሎ ይላል። ይህንን ቃል ኪዳን ስታነቡት ምዕራፉን፣ ምዕራፍ 17ን ከአብርሃም ጋር የገባው ቃል ኪዳን ነው እና የተገባውን ቃል ኪዳን ስናይ ለዘለዓለም ይላል። በትውልዳቸው፣ ለአንተ ከአንተም በኋላ ላለው ለዘርህ በትውልዳቸው ኪዳን ነው። ኪዳን ማለት በሁለት ፓርቲዎች መካከል የሚገባ ትስስር ነው። እግዚአብሔር ምንም እንኳን ያንን ኪዳን አጽንቶ ያቆመ አምላክ ቢሆንም ሰው ባይጠብቀውም፣ እግዚአብሔር ግን ለኪዳኑ ታማኝ ሆኖ ሲፈጽም እናያለን። ለአንተና ከአንተ በኋላ ለዘርህ ኪዳንን መፈጸም ብቻ ሳይሆን አምላክም ለመሆን የመርጫ አለኝ የሚል ሀሳብን ከአብርሃም ጋር ሲካፈል እግዚአብሔርን እናያለን። ወደ ትንቢተ ኢሳያስ ምዕራፍ 43 ቁጥር አንድና ሁለትን ደግሞ ሄደን ስናነብ በሶስተኛው ትውልድ ላይ በሆነው በያዕቆብ ላይ ደግሞ የተደረገውን የቃል ኪዳን ተፈጻሚነት እንመልከት። ትንቢተ ኢሳያስ 43 ቁጥር 1ና 2። አሁንም ያዕቆብ ሆይ የፈጠረህም፣ እስራኤል ሆይ የሠራህ እግዚአብሔር እንዲህ ይላል፣ ተቤዥቻለውኝና አትፍራ፣ በስምህም ጠርቻለውኝና አንተ የእኔ ነህ። በውሃ በውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም። በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉን አይፈጅህም። እስራኤል ሆይ የጠራህ የያዕቆብ ሆይ የሠራህና የሚቤዥህ እግዚአብሔር እንደዚህ ይላል፣ በስምህ አውቅ ያለውኝ፣ በስምህ ጠርቼ ያለውኝ። ስለዚህ አንተ የእኔ ነህና አትፍራ። እንዴት ደስ የሚል ማጽናኛ ነው! ሰው የእግዚአብሔር ከሆነ ምን ያስፈራዋል? እግዚአብሔር ቃል ኪዳኑን የሚጠብቅ ስለሆነ ይሰበራል ይሻራል ይረሳል ይተዋል አይባልም በእግዚአብሔር ዘንድ የተገባው ቃል ጊዜና ሰዓቱን ጠብቆ ይፈጸማል ስለዚህ አትፍራ አንተ የእኔ ነህ በውሃ ውስጥ ስታለፍ እኔ ከአንተ ጋር ነኝ በወንዞች ውስጥ ባለፍግ ጊዜ አያሰጥሙህም በእሳት ውስጥ ብትሄድ አትቃጠልም ነበልባሉም አይፈጅህም ስለዚህ አትፍራ እኔ ከአንተ ጋር ነኝ ቃል ኪዳን የእግዚአብሔር ቃል የጸና ግንብ ነው። የእግዚአብሔር ስም የጸና ግንብ ነው። ጻድቅ ሮጦ በእርሱ የሚሸሸግበት። ከዚህም የተነሳ ከይስሐቅ የምንማረው ዛሬ እግዚአብሔር የገባውን ቃል ኪዳን ይፈጽመዋል። ምን ቃል ኪዳን ገባለን? ዮሐንስ ምዕራፍ 14 ቁጥር 1 በእግዚአብሔር እመኑ በእኔም ደግሞ እመኑ እንዲህስ ባይሆን ባልኳችሁም ነበረ። ስፍራ ላዘጋጅላችሁ እሄዳለሁ። ስፍራ አዘጋጅላችሁ ስጨርስ እኔ ባለሁበት እናንተ ትሆኑ ዘንድ እመጣለሁ፣ እወስዳችኋለሁ። ይህ የተገባልን ተስፋ ነው። የተገባልን ተስፋ ጊዜው የዘገየ ቢመስልም የዘገየው ለኛ እንጂ ለቃል ኪዳን ፈጻሚው አይደለም። ከዚህም የተነሳ ይስሐቅ ቃል ኪዳኑን ጠብቆ በሚያከብረው እግዚአብሔር ላይ እንደተማመነበት እኛም የተገባልን ቃል ኪዳን ከእርሱ ታማኝነት የተነሳ የሚፈጸም ነውና እግዚአብሔርን መጠበቅ ይሁንልን። ጊዜው ሊረዝም ይችላል ለእኛ። ባልነው ሰዓት ላይ መጣ ይችላል ለእኛ። ነገር ግን ጊዜውን ጠብቆ የሚፈጽም አምላክ ስላለ በሰማይ በቃሉ መታመን እንድንችል እግዚአብሔር ይርዳን። ሁላችን ነው እንጸልይ። አምላካችን አባታችን፣ ፈጣሪያችን ስለገባህልን ቃል ኪዳን እናመሰግናሃለን። ይስሐቅን አንስተን ደግሞ በእውነትም ለአብርሃም የገባህለትን ቃል ኪዳን ፈጸምክለት። የተቀመጠበትን የጌራራ ስፍራ አበዛለን፣ በበረከት አጥለቀለከው። የተቆፈረው ሁሉ ምንጭን አወጣ፣ ከብቶቹም እርሱም ባሪያዎቹም ከእርሱ ጠጡ፣ ደስም አላቸው፣ በሰላምም ተቀመጡ። ድንበሩንም አሰፋለት። ይህ የሆነው ከገባው ቃል ኪዳን የተነሳ ነው። እኛም ደግሞ እንድንታመንብህ ቢገባንም ባይገባንም ብናስተውለውም ባናስተውለውም የምናያቸው ነገሮች ቃል ኪዳንህን እንደማይፈጸሙ ቢመሰክሩልንም ባይመሰክሩልንም ለቃለ ታማኝ የሆንከውን እግዚአብሔርን እንድንታመንብህ ጸጋ እናብዛለን። በደልና ኃጢአታችንን ይቀርበል። ለሰነፍንበት፣ ላልታመንበት፣ በራሳችን ጉልበት ላመጣናቸው ነገሮች ሁሉ ይቀርበለን። አሁን ግን ተምረናልና ጌታ ሆይ፣ ወደፊት ላለው ህይወታችን በሕግ በስርዓት በፈቃድህ እንድንደገፍ ፍርዳን በራሳችን ማስተዋል ከመደገፍ ጠብቀን። በነገር ሁሉ ስለምትረዳን እናመሰግናለን። ክብር በሰማይ ክብር በምድር ላንተ ይሁን፣ ጻድቅ በሆነው ልጅህ በክርስቶስ ኢየሱስ ስም አሜን። እግዚአብሔር የባርካችሁ ወገኖቼ። በቀን ስድስት ደግሞ እስክንገናኝ ድረስ የእግዚአብሔር ቸርነት ምሕረትና ጥበቃ ከእናንተ ጋር ይሁን እላለሁኝ። ተባረኩ።